በኢትዮጵያ የኒውክሌር ኃይል ማመንጫ ለመገንባት ከጊሲ ሮሳት ኩባንያ ጋር የተደረሰው የድርጊት መርሐ ግብር ስምምነቱ የኢትዮጵያና የሩሲያን ግንኙነት ወደ አዲስ ምዕራፍ ይወስዳል አሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ። በሩሲያ የስራ ጉብኝት እያደረጉ የሚገኙት ጌዲዮን ጢሞቴዎስ ከሩሲያ ቻቸው ሰርጌይ ላብሮቭ ጋር ተወያይተዋል። ኢትዮጵያና ሩሲያ ጠንካራ ወዳጅነት አላቸው ያሉት ጌዲዮን ጢሞቴዎስ ኢትዮጵያ የብሪክስ አባል ሆና ሁለቱ ሀገራት ሌላ የመወያ አጀንዳ እንዲኖራቸው ማድረጉን አንስተው ሁለትዮሽ እና በባለብዙ ወገን ያላቸው ትብብርም እንደሚያጠናክሩ አረጋግጠዋል። ከዚህ ቀደም በብራዚልና በራሽያ በተካሄዱ የብሪክስ መድረኮች የሁለትዮሽ ግንኙነታችንን የሚያጠናክሩ ውጤታማ ውይይቶችን አካሂደናል። ይህም የኢትዮ ራሽያ ግንኙነትን በበለጠ ለማስተሳሰር አበርክቶ ከፍተኛ ነው። በቅርቡ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ፑቲን ጋር ገንቢ ውይይቶችን ማካሄዳቸውም የሃገራቱን ሁለንተናዊ ትብብር በበለጠ ለማሳደግ ያለውን ተነሳሽነት በእጅጉ ያግዛል። ውል በኢትዮጵያ የኒውክሌር ኃይል ማመንጫ ለመገንባት የሚያስችል ስምምነት መደረጉን ያስታወሱት ጌዲዮን ጢሞቴዎስ ወደ ግንባታ ለመግባት የሚያስችል የድርጊት መርሐ ግብር ከጂሲ ሮሳት ጋር ስምምነት ተደርጓል ነው ያሉት። በቅርቡም ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር መወያየታቸውን በማውሳት ምክክሩ የሀገራቱን የረዥም ጊዜ ግንኙነት ያጠናከረ ስለመሆኑ አንስተዋል። በኢትዮጵያ የኒውክሌር ኃይል ማመንጫ ለመገንባት የድርጊት መርሐ ግብር ከጂሲ ሮሳት ጋር ስምምነት ተደርጓል። ይህ ጉብኝትም ታሪካዊና የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ የሚያሸጋግሩ ይሆናል።